ሰላም፣ ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች፣ እንደምንቆያችሁ፣ ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶችን በየጊዜው የምንለቃቸውን መከታተላችሁን እንዳትዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም መሰረታዊ የሆነ እና እጅግ በጣም አስተማሪ የሆነ ቪዲዮ ነው። ምንድን ነው ካላችሁኝ፣ እዚ ጋር እንደምትመለከቱት የተለያዩ ፊደሎች ይገኛሉ ማለት ነው። ውድ ቤተሰቦቼ ወደ ዘጠኝ የሚጠጉ ፊደሎች እዚ አሉ። ከእነዚህ ፊደል ሳንወጣ የተለያዩ ቃላቶችን እንዴት መመስረት እንችላለን የሚለውን በደንብ ውስጥ ገብቼ ስለማሳያችሁ እስከ መጨረሻው አብራችሁኝ እንድትቆዩ ይሁን። ምክንያቱም እንዴት መጀመሪያ ከፊደሎቹ ቃላትን መሰርታለን የሚለው ይህ ቃላትን የመመስረት ምስጢርን የሚያሳይ ቪዲዮ ስለሆነ ውድ ቤተሰቦቼ። እንደምታውቁት ቃላት የሚመሰረተው ከፊደል ነው ማለት ነው። ውድ ቤተሰቦቼ ፊደሎችን አግባባዊ በሆነ መንገድ በማጣመር ወይም በማቀናጀት ቃላትን መመስረት እንችላለን ማለት ነው። ቃላት ማለት ፊደሎች በተገቢ መንገድ ተቀናጅቶ ትርጉም አዘል የሆነ ነገር ሲሰጡ ያንን ቃል ነው የምንለው ማለት ነው። ውድ ቤተሰቦቼ ቃል ማለት የፊደል ቅንጅት ነው ማለት ነው። ግን ፍቺ ወይም ትርጉም መስጠት አለበት ማለት ነው። ውድ ቤተሰቦቼ እጅግ በጣም አሪፍ ቪዲዮ ነው፣ እስከ መጨረሻው እንድትከታተሉ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባታችን በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ ኮመንት፣ በማድረግ እና ለጓደኞቻችሁ ደግሞ ሼር በማድረግ አዲስ የሆናችሁ ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትሳፕ፣ በኢሞ፣ በቴሌግራም፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ እጅግ በጣም በአጭር ጊዜ ውስጥ መጽሐፍና ማንበብ ላይ መሠረታዊ በሆኑ ትምህርቶች በእንግሊዝኛ፣ በአማርኛ፣ በኦሮምኛ እናንተ ብቁ ስለምናደርጋችሁ መታችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑንና የእውቀት ደረጃችሁን ማሻሻል የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ተጠቃሚ ለመሆንና ትምህርት መጀመር ከፈለጋችሁ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ ከኛ ጋር ተገናኝታችሁ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ወዳለውኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ እጅግ ብቁ አድርገን ማሰልጠናችን ነው። ይህ የሻሎም አካዳሚ ዩቱብ ቻናል ነው። ሁልጊዜ ለእናንተ እውቀት ይተጋል። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ክላስ እገባለሁኝ። እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ላይክ ኮመንት በማድረግ ቪዲዮን ትጀምራላችሁ። አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ ቪዲዮን ብትጀምሩ ለእናንተ መልካም ነው። ምክንያቱም በየጊዜው የምንለቀው ቪዲዮ ሳይቋረጥ በቀጥታ ወደ እናንተ የሚደርስ ይሆናል ማለት ነው። የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ደብተር እስክርብቶ መያዛችሁን እንዳትረሱ፣ ምክንያቱም በደብተር ላይ የተጻፈ ነገር ስለማይጠፋ መልሳችሁ ለማየት በጣም ቅርብ ስለሆነ ደብተርና እስክሪብቶ መያዛችሁን እንዳዘነጉ ማለት ነው። ውድ ቤተሰቦቼ ቅድም እንደነገርኳችሁ እዚህ ጋ የምትመለከቱት ወደ ዘጠኝ የሚጠጉ ፊደሎች አሉ። እስኪ ፊደሎችን እንቁጠርና ከዛ በኋላ ከነዚህ ፊደል ሳንወጣ እንዴት የተለያዩ ቃላትን ፊደሎችን እያቀያየርን ትርጉም የሚሰጡ ቃላትን መመስረት እንችላለን የሚለውን በደንብ አድርጌ ያሳያችኋለሁ። ይህንን ቪዲዮ ካያችሁ በኋላ የተለያዩ ፊደሎችን በመጠቀም የተለያዩ ቃላትን መመስረት የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። ነገር ግን ቪዲዮን እስከ መጨረሻው እንድታዩ እና የቃላት መመስረት ጥበብ እንድታገኙ ይሁን ማለት ነው ውድ ቤተሰቦቼ። እስኪ እዚህ ጋር የሚገኙትን ፊደሎችን አብረን ንቁጠር። ይኛው እንደምታዩት ለ ነው ለ መ ሰ ር ተ ጠ a... t ë a... n b አያችሁት፣ ውድ ቤተሰቦቼ አብዛኞቹ አንደኛ መደብ ላይ የሚገኙት ናቸው። አንዳንዶቹ ደግሞ ከስድስተኛ መደብ ላይ የሚገኙት እንማምጥቼላችኋለሁ። ከነዚህ ፊደል ሳንወጣ እንዴት የተለያዩ ቃላትን በቀላሉ መመስረት እንችላለን የሚለውን ነው ማሳያችሁ ማለት ነው፣ ውድ ቤተሰቦቼ። አሁን እንዳያችሁት ቆጥረናል። እስኪ ቃላት እንመስርት። እዚህ ጋ እንደምታዩት የመጀመሪያው ቃል ምን ይላል የሚለውን አብረን እናነባለን። የመጀመሪያ ፊደል ይቺ እንደምታዩት እዚ ጋ ነች፣ ለ ነች። ከዛ ሁለተኛ እዚ ጋ ያለችዋ ደግሞ መ ትባላለች። አያችሁት፣ ደጋገምናት ለ መ ለ መ። እዚ ጋ የምታዩት ቃል ምን ይላል? ለ ነች የመጀመሪያ ፊደል፣ ሁለተኛ ደግሞ መ ነች። ለመለመ ለመለመ ይላሉ ቤተሰቦች አያችሁት፣ ለመለመ ብላችሁ በቀላሉ ከዚህ ፊደል ሳትወጡ ቃላት መሰረታችሁ ማለት ነው። እንደምታዩት ለዚጋ አለ፣ መዚጋ አለ። ስለዚህ እነኝን ሁለቱን ፊደል ደጋግመን በመጻፍ ለመለመ የሚለውን ቃል መስርተናል ማለት ነው። እዲ ቤተሰቦቼ፣ እጅግ በጣም ጥሩ ነው። እዚ ጋ ያለውን ደግሞ እስኪ አብረን አንብብ። አራት ፊደል ነው እዚ ጋ ያለው። ስለዚህ የመጀመሪያው ፊደል ይችኛዋ መ ነች፣ መ እንደምታዩት እዚጋ አለ ከዛ ኛው ደግሞ ለ ነው ለ ደግሞ እዚህ ጋ አለ። ከዛ ደግሞ መ አሁንም ደገም ነው ሁለት ያደረግን መነች። እዚህ ጋር ደግሞ ን የምትባላለች እዚ ታቻለች ን ነች። አያችሁት። አንድ ላይ እስኪ እነኚህን ፊደሎች አራቱን ፊደሎች እዚህ ውስጥ አሉ፣ ከፊደሎቹ መካከል አሉ። ስለዚህ እነኚህን ፊደሎች አንድ ላይ አቀናጅተን ወይም ትርጉም በሚሰጥ መንገድ ደርድረናቸው ምን የሚል ቃል እናገኛለን ካላችሁ እዚህ ጋር እንደምታዩት መለመን መለመን ይላል። መለመን መለመን የሚለው ሲጻፍ እንደዚህ ይጻፋል ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እንለፍ። እስኪ እዚ ጋ የምታዩት ምን ይላል ካላችሁ የመጀመሪያው ፊደል ተ ነው። ይሄኛው እንደምታዩት ተ ነው። ተ ደግሞ እዚ ጋ አለ። ከዛ መ ነው። ሁለተኛ ላይ ያለው መ ደግሞ እዚጋ አለ። ሶስተኛው ለ ነው እዚች ጋር ለ አለች። ከዛ መጨረሻ ላይ ያለው ሰ ነው። ሰ ደግሞ እዚ ጋ አለ። አያችሁት? እነኝህን አራቱን ፊደል አንድ ላይ በማቀናጀት ትርጉም የሚሰጥ ቃል መስርተናል። ምን ይላል ካላችሁ እስኪ አብረን እናንብብ። እዚ ጋ እንደምታዩት ማለት ነው። ተ መ ለ ሰ፣ ተ መ ለ ሰ። የመጀመሪያው ተ እዚ ጋ አለ። መ እዚ ጋ አለ። ለ እዚ ጋ አለ። ሰ አለ ስለዚህ አራቱን አንድ ላይ አቀናጅተን ተመለሰ የሚለውን ቃል መስርተናል ማለት ነው። ድቤተሰቦቼ እጅግ በጣም አሪፍ ነው። እዚህ ጋር እንደምታዩት ሌላ ቃል አለ። እስኪ አብረና ንብብ። የመጀመሪያው በ ነው፣ በዚች ጋ አለች። ከዛ ለ አለች፣ በለጠ አለች። አያችሁት እነኝን ሶስቱን ፊደል ኦርደራቸውን በመጠበቅ ደርድረናቸው በለጠ በለጠ የሚል ቃል ሰጡን ማለት ነው። እዚህ ጋር ያለው ደግሞ ሌላ ቃል አለ። እስኪ ምን ይላል? አብረና አንብብ። አምስት ፊደል ነው። አምስቱን ፊደል እንደምታዩት እዚህ ውስጥ አለ። የመጀመሪያው ተ ነው። ለምሳሌ ሁለተኛ ቀ ነው። ተ ቀ ሰ ቀ፣ ሁለቴ ነው። ሴም ሁለቴ ነው። አያችሁት? ምን ይላል? ተቀሰቀሰ ተቀሰቀሰ ይላል። ተቀሰቀሰ የሚለው ሲጻፍ እንደዚህ ይጻፋል ማለት ነው። ውድ ቤተሰቦቼ ለምሳሌ አንድ ሰው ተኝቶ ከሆነ ተቀሰቀሰ ይባላል። ተቀሰቀሰ ማለት እንዲነቃ ተደረገ ማለት ነው እ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ደግሞ ትንሽ ረዘም ይላል። አምስት ፊደል ነው። አሁንም ትንሽ ግን ረዘም ይላል። እስኪ አብረን እናንብብ። የመጀመሪያው መ ነው መ ጠ ር ጠ ሁለቴ ነች ር ሁለቴ ነች። ስለዚህ አንድ ላይ እስኪ አብረን እናንብብ መ ጠር ጠር፣ መጠርጠር ይላል። አያችሁት? መጠርጠር የሚለው ቃል ሲመሰረት እንደዚህ ከተለያዩ ፊደሎች ይመሰረታል ማለት ነው። ውድ ቤተሰቦች ስናነበው መጠርጠር ይላል። በጣም አሪፍ። አሁን ወደ ቀጣዩ እናልፋለን። እዚ ጋ ያለው ሌላ ቃል ምን ይላል? መ አለች። የመጀመሪያ ፊደል መ ነች። እዚ ጋ ያለችዋ መ ነች። መ መ አንድ ላይ እስኪ አብረና አንብብ። መ እዚህ ጋር አለች፣ ለ እዚህ ጋር አለች፣ ሰ እዚህ ጋር አለች፣ ን እዚህ ጋር አለች። አንድ ላይ እስኪ አብረና አንብብ። መ ለ ሰ ን፣ መ ለ ሰ ን ይላል። የኛው ቃል መለሰን ይላል። መለሰን፣ መለሰን ይላል። በጣም አሪፍ። እዚ ጋ ያለውን ቃል ደግሞ አብረና እናነባለን። ትንሽ ረዘም ይላል። እስኪ አብረና አንብብ። የመጀመሪያው ፊደል እዚህ ጋር የምታዩት ተ ነች። ተ እስኪ አብረን እዚህ ጋር ላሳያችሁ። ከዚህ ተ ን ቀ ለ ቀ ሁለቴ ነች። ቀ ለ አያችሁት? ተ ን ቀ ለ ቀ ለ ተንቀለቀለ ይላል። አያችሁት? ውድ ቤተሰቦች በጣም በቀላሉ አነበባችሁት ማለት ነው። ተንቀለቀለ ተ ን ቀለቀለ ተንቀለቀለ ተንቀለቀለ ማለት አላርፍም አለ ማለት ለአደጋ ተጋላጭ አንዳንድ ሰው ይሆናል። በመንቀልቀል ማለት ነው። በመንቀልቀል ማለት አለመረጋጋት። እዚህ ጋር የምታዩት ሌላኛው ቃል ደግሞ ምን ይላል ካላችሁ እስኪ አብረን እናነባለን። የመጀመሪያው ፊደል እንደምታዩት ተ ነው። ተ ደግሞ አለች ተጠማ አለች ተጠቀም አለች። ከዛ በኋላ ሰ አለች። አንድ ላይ እስኪ ተጠ ቀሰ ተ እዚህ ጋር የምታዩት ተጠቀሰ ተጠቀሰ ይላል ተጠቀሰ ማለት ተገለጠ እንደማለት ነው። አንድ ነገር ተጠቅሷል የሚባለው ተብሏል እንደማለት ነው። ውድ ቤተሰቦቼ እዚህ ጋር የምታዩት የመጀመሪያው ለ ነው። ለ እዚህ ጋር ያለው ደግሞ በ ነው። እዚህ ጋር ያለው ደግሞ ሰ ነው። አያችሁት ለ በ ሰ ስለዚህ እንዴት እንደተመሰረተ ላሳያችሁ። ለ አለች፣ ለ፣ በ፣ ሰ። እነኚ ሶስቱን ፊደል አንድ ላይ በማቀናጀት ለ በሰ፣ ለበሰ የሚለውን ቃል አግኝተናል ማለት ነው። ውድ ቤተሰቦቼ በጣም ጥሩ። እዚ ጋ ያለው ትንሽ ረዘም ይላል። ሁሉም ፊደል ግን እዚ ጋ አለ። አብረን እንያቸው። ተ ነው የመጀመሪያው። ተ፣ ቀ፣ ጠ ሁለቴነች ተቀጠ። ቀ ጠ ጤም ሁለቴነች። አያችሁት? እዚ ጋር የምታዩት አምስቱን ፊደል ጠና ቀን ሁለቴ ተጠቅመናቸዋል። ተቀጠቀጠ ይላል ሲነበብ ተቀጠቀጠ ይላሉ ይላል። ዲ ቤተሰቦቼ በጣም አሪፍ። እዚ ጋር ያለው ደግሞ ምን ይላል የሚለውን እስኪ እንመልከት። የመጀመሪያው ቀ ነው። ቀ አለች። እዚህ ጋር ቀ መ ሰ ይሄ በጣም ቀላል ነው። ሁላችሁም ታነባላችሁ ወይም ትሞክራላችሁ ብዬ ተስፋ አደርጋለሁ። አንድ ላይ እስኪናንብብ ቀመሰ ቀመሰ ይላል። አያችሁት? ቀመሰ ብላችሁ ለመጻፍ ብትፈልጉ እንደዚህ ይጻፋል ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። እዚህ ጋር የምታዩት ደግሞ ምን ይላል? ቀ ነች። ቀ መ ር አያችሁት ቀ አለች መ አለች ር አለች እስኪ አንድ ላይ አብረን እናንብብ ቀ መ ር ቀመር ይላል አያችሁት ቀመር ማለት አንድ በእንግሊዝኛ ፎርሙላ የምንለው ማለት ነው ቀ መ ር ቀመር ቀመር ይላሉ ቤተሰቦቼ ቤተሰቦች በጣም አሪፍ እዚህ ጋር የምታዩት ሌላኛው ቃል ምን ይላል ትንሽ ረዘም ይላል ነገር ግን ፊደሎቹ ስለተደጋገሙ ነው የተደጋገሙት። ግን ሁሉንም አንድ ላይ አይደለም ያመጣ ነው ማለት አግባባዊ በሆነ መንገድ ወይም ትርጉም በሚሰጥ መልኩ ነው የደረደርናቸው ወይም ያቀናጀናቸው ማለት ነው። ድቤተሰቦቼ እስኪ አብረን እናንብብ። ተ ጠ መ ጠ መ። አያችሁ ተ አለች ጠ አለች መ አለች መ እና ጠ ሁለቴ ነው የተጻፉት። ተ ጠ መ ጠ መ አይቱት፣ መም፣ ጠም ሁለቴ ስለተጻፉ ሁለቴ ነው የምናነባቸው። አንዴ ብቻ አንብበን አንተዋቸውም። ስለዚህ ተጠመጠመ ይላል። እዚህ ጋር የምታዩት ቃል እዚህ ጋር የምታዩት ቃል ተጠመጠመ ይላል። ተጠመጠመ ይላል። ውድ ቤተሰቦቼ ተጠመጠመ ማለት ተጣበቀ ወይም ማለቅ ማለ ማለት ነው። ውድ ቤተሰቦቼ በጣም አሪፍ እዚህ ጋር የምታዩት ደግሞ በጣም ቀላል ነች፣ አጭር ነች። ስለዚህ የመጀመሪያዋ ለ ነች። ለቀ ቀን ሁለቴ ነው የተጠቀም ነው ማለት ነው። ለቀቀ ለቀቀ ይላል። ለቀቀ ማለት አልያዘም ማለት ነው። ተበ እንዲሄድ ፈቀደ ማለት ነው። ሌላ አዲስ ነገር የለውም። ለቀቀ ይላል። በጣም አሪፍ። እዚህ ጋር የምታዩት ደግሞ ሌላው ቃል ምን ይላል? በር ሁለት ነች። በር ይላል። በቃ ምንም አዲስ ነገር የለውም። በጣም እጅግ በጣም ቀላል ነው። በር በር ይላል። በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? ትንሽ ረዘም ይላል። ከአራት ፊደል ነው የተመሰረተው። ከአራቱ ግን ሁለት ፊደል ብቻ ናቸው። ሁለቱን ፊደል እራሳቸው በመድገም ነው ይህን ቃል የመሰረት ነው ማለት ነው። በጠ በጠ ሁለቴ ነው የተጠቀም ናቸው። በጠ በጠ በጠበጠ ይላሉ ቤተሰቦቼ። በጣም አሪፍ። እዚህ ጋር የምታዩት ሌላኛው ቃል ደግሞ ምን ይላል? ሰ አለች። አንድ ሰ፣ ለ ሁለቴ ነች፣ ለ ለ። ስለዚህ አንድ ላይ እስኪ አብረን እናንብብ ሰ፣ ለ፣ ለ፣ ሰለለ፣ ሰለለ፣ ሰለለ ይላሉ። ድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ደግሞ ሌላኛው ቃል ምን ይላል? ትንሽ ረዘም ይላል ከአራት ፊደል ነው የተመሰረተው። የመጀመሪያው ፊደል ተ ነው። ተ በ ጠ ሰ፣ አንድ ላይ እስኪ አብረን እናንብብ ተ በ ጠ ሰ። አያችሁት? እዚ ጋ የምታዩት ቃል ተ በ ጠ ሰ፣ ነገር ግን የተመሰረተው ከነዚህ ፊደል ነው። ከነዚህ ፊደል እስካሁን አልወጣንም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚ ጋ የምታዩት የመጨረሻው ቃል ሁለት ፊደል ነው ቀን ውድ ቤተሰቦቼ የመጨረሻው ቃል ነው። ይሄኛው ቀን ቀን ይላል። አያችሁት? ቀን የሚለው ሲጻፍ እንደዚህ ይጻፋል ማለት ነው። ቀን ብላችሁ ለመጻፍ ከፈለጋችሁ እንደዚህ መጻፍ ትችላላችሁ ማለት ነው። የዛሬውን ቪዲዮ ሳጠቃልልላችሁ ምንድን ነው ያየነው ካላችሁ፣ ከፊደል እንዴት ቃላትን መመስረት እንደምንችል ወይም ቃላትን የመመስረት ዘዴ ብላችሁ መያዝ ትችላላችሁ ማለት ነው። ከዚህ ፊደል እዚህ ጋር ካለው ፊደል ብቻ ወስደን የተለያዩ ቃላትን እዚህ ጋር በጣም ብዙ ቃላትን መስርተናል ማለት ነው። ስለዚህ እናንተ ደግሞ ከሀሁ ፊደል ራሳችሁ የሞከራችሁ የተለያየ ቃላትን መመስረት ትችላላችሁ ማለት ነው። ቃላት ማለት የፊደሎች ቅንጅት ነው፣ ግን ፍቺ መኖር አለባቸው፣ የምናቃቸው መሆን አለበት። ሌላ ዝም ብለን ፊደሎችን ለምሳሌ መራርጠን ካነበብ ነው የማይነበብ ነገር ስለሆነ ዝም ብለን አንድ ላይ ብናስቀምጥ ለምሳሌ ሃሁ ሂሃ ምናምን ብንል ምንም ትርጉም ላይ ሰጡን ስለሚችሉ በእንደዚህ አይነት ሁኔታ ቀናጅታችሁ የተለያዩ ቃላቶችን መመስረት ትችላላችሁ ማለት ነው። ውድ ቤተሰቦቼ እጅግ በጣም አስደናቂና ቆንጆ የሆነ ቪዲዮ ነው። በተደጋጋሚ በማየት የቃላት መመስረት ችሎታችሁን እንድታሳድጉና የእውቀት አድማሳችሁን እንድታሰፉ ይሁን። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት ለጓደኞቻችሁ ደግሞ ሼር በማድረግ እና አዲስ የሆናችሁ ደግሞ እንደዚህ አይነት ቪዲዮ በተከታታይ ሳይቋረጥ ወደ እናንተ እንዲደርስ ከፈለጋችሁ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። እጅግ በጣም ጠቃሚ የሆኑ ትምህርቶች በየጊዜው ስለሚለቀቁ ሳብስክራይብ እያደረጋችሁ እንደዚህ አይነት ትምህርቶች ወደ እናንተ በቀጥታ እንዲደርሱ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትሳፕ፣ በኢሞ፣ በቴሌግራም፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ ከእኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ በግሩፕ ደግሞ መማር የምትችሉ መሆኑን እና የእውቀት አድማሳችሁን ማስፋት የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን በራሳችሁ ላይ የሚገርም ለውጥ እንድታዩ ስለምናደረግ እየተመዘገባችሁ ትምህርታችሁን እንድትጀምሩ ይሁን። እኛን ለማግኘት ደግሞ ከፈለጋችሁ ወይም ትምህርት ለመጀመር ከፈለጋችሁ ከስር በምትመለከቱት ስልክ በመደወል